አንድት እናት በቃሬዛ መጣ እየደማች ደመወዝ አንሶኛል ብዬ ሳልከፍላት ሳላገለግላት ወይ ሳልረዳት ጥዬ ቤት ገብቼ ይተኛለሁ ብዬ አላስብም። እኔም ጥያቄው ይመለከተኛል ይጠይቃለሁ። ግን የሚጠይቀው እንደዚህ አይነት እርዳታ የሚያስፈልጋቸውን ማከማቸውን ሰዎችን ጥዬ ቤተ ቁጭ ብዬ ልጠይቅ ፈቃደኛ አይደለሁም።

መጀመሪያ ደረጃ ሆስፒታል እንደ መጀመሪያ ደረጃ ሆስፒታል በማጽንና ጽንስ ዙሪያ የሚሰሩ ስራዎቹ በቂ ከፕራይመሪ ሆስፒታል አቅም በላይ ነው ብዬ ማሰብ እችላለሁ፣ መናገር እችላለሁ። ለምሳሌ ያህል በአገልግሎት ተከፋፍሎ ቢነገር በቀን በትንሹ ሰባት እስከ አስር ወላድ ይወልዳል። በትንሹ በአንድ ቀን ውስጥ ከአንድ እስከ ሁለት እናቶች በኢንዲኬሽን ወይ በአንድ አስፈላጊነቱ በቀዶ ጥገናም ተሰርቶ የሚወልዱ አሉ። በአጠቃላይ እየተሰራ ያለው ስራ እውነቱን ለመናገር ከፕራይመሪ ሆስፒታል ሰርቪስ ነው ብዬ ብቻ አልደመድም። አጠቃላይ በወቅታዊ ሁኔታ በተነሳው ጥያቄ ዙሪያ ጥያቄዎቹ ትክክል ናቸው ተገቢ ናቸው ብዬ አምናለሁ። ጥያቄው መጠየቅ ያለበት በደብዳቤ መጠየቁ ጥሩ ነው፣ መጠየቁ ስህተት የለም። እንደኔ አንዲት እናት በቃሬዛ መታ እየደማች ደሞዝ አንሶኛል ብዬ ሳልከፍላት ሳላገለግላት ወይ ሳልረዳት ጥዬ ቤት ገብቼ ይተኛለሁ ብዬ አላስብም። ምክንያቱም ይሄ ሂውማኒቲ ነው ማለት ስራ ቆሞ መጠየቅ ሳያ ቆሞ መጠየቅ የምለው ነገር ግለሰቦቹ ድርጅቶቹ፣ ወይስ ማህበሮቹ የራሳቸው አቋም ሊሆን ይችላል። ግን እኔ እንደ ግለሰብ፣ እንደ ጤና ባለሙያ፣ እንደ ማልኩት መሀላ ሰው ይህንን እርዳታ ፈልጎ ከሞትና በሞትና በሞትና በህይወት መካከል ያለውን ሰው ያን ሰው ሳረዳ አላርፍም። ሌላው ይቅርና ደሞዝ ቢቆመ ራሱ ካሰናበት ስራ መንግስት ከስራ ካሰናበተኝ ተሰናብቼ ሌላ ስራ ሰራለሁ እንጂ እንዴት ተብሎ ሰው አንድ ሰው ሳይንቲፊካሊ ወደ ማህፀን የሚሄደው የደም መጠን በአንድ ደቂቃ ውስጥ አራት መቶ እስከ ሰባት መቶ የሚሄድ ነው። አንድ ሰው እየደማ ደሙን ባታቆመው በአምስት ደቂቃ ውስጥ አንድ አዋቂ ውስጥ ያለው ደም አምስት እስከ ስድስት ሊትር ነው። ያችን እየደማች ያለችውን ሴትዮ በአምስትና ስድስት ደቂቃ ቢበዛ ካላቆምኮ እቺ ሴትዮ እንድትሞት ትፈቅዳለች። ስለዚህ ምንድን ነው እኔም ጥያቄው ይመለከተኛል፣ ይጠይቃለሁ ግን የሚጠይቀው እንደዚያ አይነት እርዳታ የሚያስፈልጋቸውን ማከማቸውን ሰዎቹን ጥዬ ቤተ ቁጭ ብዬ ልጠይቅ ፈቃደኛ አይደለው እየሰራሁ እጠይቃለሁ።